ስተቃሙ ተተነዘሉ ዓለይሂም መላኢከቱ እእነዚ ጌታችን አላህ ነው ያሉ ከዛ በኋላ ቀጥ ያሉ ቀጥ ያሉት ምንድነው አላ ስብሃነታላ ሲያውቁት አላ ስብሃነታላ ጌታችን ነው ብለው ሲረዱት ነ ያንን ነገር ተውዲን ሲያውቁ ተውድ ምንድነው አላ ስብሃነተላ ማምለክ ሲባልም ማለት ነው። ነቢያቶች ምንድንነው ያስተማሩት፣ ቶን ነቢያቶች በምን መልኩ ነው የሄዱት? ይህንን ነገር በደንብ በተለይ ደግሞ ሰው ል በተለይ የሰው ልጅ ቁርአንን ግዴታ መቅራት አለበትኝ ገብቶሻል ቁርአን። ምክንያቱም ለሁሉም ነገር መፍትሄ፣ ለሁሉም ነገር ለሁሉም ነገር ቁርአን ስለሆነ፣ ቁርአንን ካወቀው ማንኛውም ነገር ሊገፈትረን አይችልም። በዚህ መጥቶ በዛኛው መጥቶ ሁሉም ሰው አሁን ይህም ልምራሽ ይልሻ፣ ያንን መጥቶ ልምራሽ ይልሻ፣ በዚህ መጥቶ ክርስቲያኑም፣ አይሁዱም፣ ኤቲስቱም፣ ሁሉም ሰው ልምራሽ የሚልሽ ነው። ምንድን ነው በዛ ነገር ላይ ለምሳሌ እውቀት ካለሽ፣ ያንን ነገር ማሸነፍ ትችያለሽ። ገብቶሻን ውስጥሽ ሰላም የሚያገኘው መቼ ነው ከተባለ፣ እውቀት ሲኖርሽ ነው። እስቲቃማ የሚኖርሽ እውቀት ሲኖርሽ ነው። ስለዚህ በምንችለው አቅም አላ ስብሃነ ታላ እንድታውቂው እኔ ደግሞ እግዝሻለሁ ማለት ነው አላ ስብሃነ ታላ ማን ነው ምንድን ነው ተውሂድ ምንድን ነው አላ ስብሃነ ታላ እንዴት ነው የሚመለከው ሶሪ ግርታ

ድሎት አሳሳታቸው ነው የሚለው ገብቶሻን። የሆነ የነበሩበት ድሎት እኮ በጣም ብዙ በጣም የሚመች ጀነት እኮ ነው። ገብቶሻን ጀነት ነው። ምናልባት ያችን ቅጠል በመብላታቸው ከዛኛው ቅጠል ከዛ ከጀነት ካለው ድሎት በብዙ እጥፍ ጀነት ያለው ነገር ይበልጥ ነበር። ነገር ግን ያሳሳታቸው ምንድን ነው ከተባለ ይሄ ይሻለን፣ ይሄ ይሻለን የሚል ነገር ውሱ ወሳ ሲወሰውሳቸው ከዛ በኋላ ያንን ወጥተው ይህኛው መብላ ፈለጉ ማለት ነው። ፍላጎት የሚባለው ነገር በነገራችን ላይ ይቺ ነፍስያ የምትባለው ነገር ይቺ ከውስጣችን ያለችው ነፍስ ወደ መልካም ነገር አትወሰውሰን ነው ወደ መጥፎ ነገር ነው የምትወሰውሰው። ገብቶሻል። ለዛ ነው ይሄ እንትን ማነው ነው ጠፋብኝ። ዩሱፍ ዐለይህ ሰላም ነፍስ እኔ ወማ ኡበሪኡ ነፍሲ ነፍሲን አላጠረም ይለን። በጣም ብዙ ሰው ብዙ ሽንፈት ምናምን እንትን ካደጉ በኋላ ያነ ሁላ ችግር መከራ ካደረሱበት በኋላ ወማ ኡበሪኡ ነፍሲ እኔ ነፍሲን አላጠረም ይለን። ምክንያቱም ነፍስ በመጥፎ የምታዝ ስለሆነች ማለት ነው።

ኢነ ረቢ ፉር ራሒም ጌታዬ ደግሞ አዛኝ ሩህሩ መሃሪ ነው እያለ ይነገረን እና ይህች ነፍስ የምትባለው ነገር ትወሰውስሻለች ወደ መጥፎ ነገር። ይህን እኮ እንደዚህ ነው እያለች ትወሰውስሻለች፣ ወደ መጥፎ ነገር እንድትሄጂ ነው። ወደ መልካም ነገር እንድትሄጂ በፍጹም አትወሰውስም። ስለዚህ ወደ መልካም ለመሄድ ምንድን ነው ነፍስሽን ማሸነፍ ይጠበቅብሻል። ሸይጣን ወደ መጥፎ ነገር ነው የሚጎተጉተን፣ ወደ ዝንባሌያችን እንድንከትል አምላካችን አላህ ሱብሃነሁ ወተዓላ ዝንባሌውን አምላኩ አድርጎ ያዘውን ሰው ፈ አራኤተ መንተከዘ ላ ዋሁ ይን ሀዋሁን ይሄ ፍላጎቱን አምላኩ አድርጎ ያዘውን ሰው ያየኸውን ይላል። ምክንያቱም የፍላጎት የሚባለው ነገር ወደ መጥፎ ነገር ሰላም ይመራ ማለት ነው። ለምሳሌ አንድ ሰው ሲጠጣ ወይም ደግሞ ሲያጨስ ሰላም ይሰማኛል ይለን እኮ ለጊዜው። ነገር ግን በሰዓቱ ሰላም ይሰማውና በኋላ ግን ይህንን ሰላም ያጣውና ተመልሶ ወደዚያ ወደ ጫቱ ሱስ ወይም ደግሞ ሲጋራው ሱስ ወይም ወደ መጠጥ ሱስ ይሄዳል። ተመልሶ እንደገና ደግሞ እዛ ደስ ታገኛለሁ ብሎ የተደሰተ ይመስለን። ከዛ ተመልሶ እንደገና ደግሞ አሁን አንቺ ሄደሽ ያንን ነገር እንደ ሰላም መስሎ ሊታየሽ ይችላል። ነገር ግን ተመልስ ስታይው ተመልስ ስታየው ሰላም አታገኙም። እንዴት ይሄ ሊሆን ይችላል? የአእምሮ ጥያቄሽን መመለስ አይችልም። ይሄ ምንድነው? ከትክክለኛ ነፍስሽ ላይ ሆነሽ የምትጠይቂውን ጥያቄ መመለስ አይችልም። ያ ማለት ነው፣ ገብቶሻል። ነገር ግን በሰዓቱ የተደሰትሽ ሊመስልሽ ይችላል፣ ነገር ግን ይሄ ትክክለኛ ደስታ አይደለም። ትክክለኛ ደስታ የሚገኘው አንዱን አምላክ በብቸኝነት በመመልክ ነው። ያንን አንዱን አምላክ በብቸኝነት ለመመለክ ደግሞ እንኳን እኛ እንኳን አይደለም እኛ ተራዎቹ ሰዎች ሻያጢኖች ምንድነው ባለው ይሄ

ከረሱሎችም ከመልክተኞችም ሸይጣንን እንትን እንዳደረገ ምንድን ነው ጥላት እንዳደረገ፣ ይናገራል። ጥላት ነው ገርዶሻ። ሸያጢኖችና እነዚህ የሰው ሸያጢኖች እና የጅን ሸያጢኖች መልክተኞችን እራሱ እየሄዱ ይወሰጉታሉ ወደ መጥፎ ነገር ለመምራት ማለት ነው ገርዶሻ። ነገር ግን ያንን ማሸነፍ የሚችሉት በምንድን ነው ከተባለ አንደኛ በግልጠ ተመልኩት በወህዩ ነው። ወህዩን በደንብ ስለሚያውቁት ያንን ነገር መገፍተር ይችላሉ ማለት ነው። የኛ ደግሞ ምንድን ነው መመሪያችን ደግሞ አላስባሉት አላ መመሪያችን ላይ

ንዝውኒ ጉትጎታ የሚጎተጉት ነገር ቢመጠል ፈስታይድ ቢላ በአላ ስብሃን ታላ ተጠበቂ ነ ግለዘ ነው። እነሁ ሰሚዑ ልአሊም አላ ስብሃን ታላ ሰሚዕ ነው፣ አሊም ነው አዋቂ ነው። አምላካችን አላ ስብሃን ታላ የሚሰማ ነው። ስለዚህ በአላ ስብሃን ታላ መጠበቅ። እንደዚህ አይነት ውስወሳ በሚመጣ ጊዜ አሁንም የምመክረሽ ምንድን ነው፣ ሀቢበት ይዋ፣ ማንኛችንም በነገራችን ለዚህ ደካማን በብዙ ነገራቶች እንፈተናለን። ምናልባት አንቺ በዚህ ተፈትነሽ ሊሆን ይችላል ደግሞ ከእኔ በሌላ ነገር፣ ሌላው በሌላ ነገር በብዙ ነገራቶች ሊፈተን ይችላል በእውቀትም ሆነ በተለያዩ ነገራቶች እኛ እናግዝሻለን። ምንም ችግር የለውም። ነገር ግን አንቺ አሁን ፍላጎቱ አለሽ መመለስ መመለስ ፍላጎቱ ካለሽ ተመለሽ። ቦታ አትስጩ ለሸይጣን። እንደዚህ ነው እንደዛ ነው እንደዚህ ነው እንደዚህ ነው እያለ የተለያዩ ነገራቶችን የሚሰጥሽን ቦታ አትስጩ። ተመለሽና አላ ስብን ታላ ደግሞ ባዘዝሽ መንገድ ቀጥ ስጥኝ። እኛም ደግሞ እናግዝሻለን። አሁን ሙቺ አሁን ሙቺ ጀነት ገባል ለምን ትሞቻለሽ? አላ ስብን ታላ እኮ ነፍስን እሱ በፈቀደበት ሰዓት ነው እንጂ ሚወሰተኛ በፈቀድንበት ሰዓት ሲጀመር፣ ነፍሳችን እኮ የኛ አይደለም ሩህ የአላ ስብን ታላ አምር ናት የላ ስብን ታላ ትእዛዝ ናት። ይገቱሻል፣ ስለ ሩህ የሚጠይቋን ሩህ ከጌታ የሆነ ነገር ነው። የጌታችን የአላ ስብን ታላ በፈለገበት ሰዓት ነው የሚወስደን እንጂኛ በፈለግን ሰዓት አይደለም። ገቱሻል። ራስ ማጥፋት አይቻልም። የላ መሊተኛ ዓለይሂ ሰላቱ ሰላም ራሱን ያጠፋሰው የሆነ እንደም ሙከለር ነው ውስካ ማለት የደረሱበት አለ ገብቶችን። ስለዚህ ጥንቃቄ ማድረግ አለብን። የቸገረሽ ነገር ካለ፣ የሆነ የጨነቀሽ ነገር ካለ፣ ማማከር የምትፈልጊው ነገር ካለ እናግዝሻለን። ምንም ችግር የለውም። መሞት አያስፈልግሽም። እዚህ ደስተኛ ሆነሽ የምትኖሪበት በጣም ብዙ ነገር አለና አብሽሪ። ሁሉም ነገር ላይ ኸይር ነው። ፈተና ደግሞ ይመጣል። በማንኛችን የምንፈተነው ነገር ነው ማለት ነው። አንቺ በዚህ ስለሆነብሽ ነው እና ወደ ዲንሽ ተመለሽ ሀቢበቲ። ጥያቄ ካለሽ ደግሞ ውስጥ የሆነ ነገር ይሄ ጥያቄ አለኝ የምትይው ነገር ካለ ጠይቀሽ ታረጅ። በቃ ይበቃ። እንትና ፍላን እንደዚህ ይሉኛል፣ እነዚህ እንደዚህ ይሉኛል ብለሽ አትፍሪ። ገብቶሻል። ምክንያቱም ይሄ ድንሽ ነው። መርጠሽ የምትይዥውን ነገር ደግሞ ማወቅ አለብሽ። ማወቅ ሳላለብሽ ደግሞ መጠይቅ አለብሽ። ያልገባሽን ፍጥጥ እያደርግሽ ይሄ አልገባኝም ይሄን አስረዱኛልሽ ጠይቅ። ይሄ ይሄ አልገባኝ እዚህ ላይ አልገባኝም ማለት ትችላለሽ። ገብቶሻል። ያንን ነገር ገብቶሽ ከዛ በኋላ ያንን ነገር ግን የኛው ደስ ደስ ስለሚለኝ ምናምን የሚለው ግን በፍጹም አሳማኝ አይሆንም። ገብቶሻል። ምክንያቱም እውነት ደስ ከሚልሽ ነገር ራሱ ልትመርሽም ራሱ ትችላለች እውነት የምትባለዋ ነገር ገብተሻ አንዳንድ ጊዜ ምር እያለን ራሱ የምንቀበለው ለምሳሌ አንድ ሰው እናት መጥፎ ነገር ሰርታ አንድ ሰው ደግሞ ጠላታችን መጥፎ ነገር ቢሰራና እናታችን መጥፎ ነገር ብትሰራ ከእናታችን ላይ ከምንፈርድና እንትናችን ምንድነው ባዳው ላይ ከምንፈርደው ያኔ እናታችን ጥፋተኛ ብትሆን ያንኛው ትክክለኛ ቢሆን እናታችን ብንፈርድ በጣም ይከብደናል ይመረናል ግን እውነቱ ምንድነው እናታችን ጥፋተኛ ናት ያነኛው ሰውዬ ጥፋት የለበትም ሰውነታችን ላይ መፍረድ አለብን። እውነት ስለሆነ መራራ ቢሆን መቀበል አለብሽ። ያኛው ደግሞ አሁን አንቺ ያለሽበት ነገር ደስ ደስ ያለሽ ሊመስልሽ ይችላል። ልክ ቅድም የሲጋራና የጫት ምሳሌ እንደሰጠች ደስ ደስ ሊራቸው ይችላል በሰዓቱ ግን፣ ተመልሰው እዛ ውስጥ ነው ተመልሰው የሚገቡት። ለምን ከተባለ ትክክለኛ ደስታ ስላልሆነ፣ አሁንም ወደ ራስሽ ተመልሰሽ አላ ስብንታላ ስታመልኪ ትክክለኛውን ደስታ ታገኛለሽ። ነገር ግን ያንን ጥፍጥና እስከምታመጩ ድረስ ሊከብድሽ ይችላል። ያንን ጥፍጥና እስከምታገኙ ድረስ ሊከብድሽ ይችላል። ምክንያቱም ያን ጥፍትና እናራሱ የሚመጣው ትግል የሚያስፈልገው እኮ በነገራችን ላይ ይሆን ዋጋ የሚያስከፍልሽ እኮ እውነት የሆነ ነገር ነው እኮ እንጂ ቀላል ነገራቶች እኮ አሁን ለምሳሌ መጠጣት፣ መጥፎ ነገር መስራት፣ መሳደብ ምናምን ዋጋ ያስከፍልን? አያስከፍልም። አንድ ሰው ለመሳደብ መሀይም ብቻ መሆን ነው የሚጠበቅበት ገቶሻ። ነገር ግን ቁጥብ ለመሆንና ለስፋነትለን ለመፍራት እሳት ከተባለ ዋጋ ያስከፍላል። እና ሸይጣንም አሁን አንቺ ወደ መጥፎ ነገር ስትሄጂ ቀላል አድርጎ ነው የሚወስድልሽ፣ ቀላል ያደርግልሻል ያንን ነገር ነፍስ ቀላል የሆነ ነገር ነው የምትከተለው። ለምሳሌ ጠዋት መነሳት አትፈልግም አይደለም? ያን ቀላል ነው መተኛ ቀላል ነው። ነገር ግን ያንን ነገር እንትን ብለሽ የሆነ ታግለሽ ስትነሽ ግን ያንን ነፍስሽ ማሸነፍ ይባላል። ነፍስያ ወደ መጥፎ ነገር ነው ይሄ ነፍስን ለዋማ የምትባለች ራሷን ነቃፊ ወቅስ ነፍስ የምትባለ ነፍስ አማራጭ ብሱ በመጥፎ የምታዝ ነፍስ አለች። በመጥፎ የምታዝውን ነፍስ ማሸነፍ አለብን። ራሷን ወቀሽ የሆነችውን ነፍስ ልንወዳት ይገባል። ደግሞ ሙጥማይን አለች። ደግሞ እዛ ደረጃ ላይ ለመድረስ ደግሞ በደንብ ራስሽ ላይ መስራት ይጠበቅብሻል። እና አላህ ሱብሃነሁ ወተዓላ ደግሞ ገር ያደርግልሻል። አይታችሁኝ ያመናችሁ እነሱ ግን ሳያዩ